የነገሰበት የገነት ነበር። ፍጹም ውብ ዓለም ጸጥታና ሰላም የነገሰበት ማራኪ ስፍራ በአምላክ አምሳል ለተፈጠረው አዳም እንዲነግስበትና ሌሎችን ፍጡራን እንዲገዛበት የተሰጠው ውብ ዓለም እንዴት በአንዲት ለእሱ በተፈጠረች ሔዋን የተባለች ሴት ምክንያት ይህ ሁሉ ሕልም የሚመስል ጣፋጭ ሕይወት ወደ መከራ ዘቅጥ ሊቀየር እንደቻለ ከመጀመሪያው ጀምሮ አብረን የምናይ ይሆናል። አብራችሁን ቆዩ። ከዛ በፊት ውድ ኦርቶዶክሳዊ ቤተሰቦቻችን ይህንን አስተማሪ ቪዲዮ ወደ እናንተ ለማድረስ እጅጉን አድካሚ በመሆኑ ቪዲዮውን ላይክ እያደረጋችሁ በመጀመር ከተመቻችሁ ደግሞ ሰብስክራይብ በማድረግ ብርታት ሊሆኑን ይችላሉ። እናመሰግናለን። ከብዙ ዘመናት በፊት ጊዜ ስም ሳይኖረውና ሰዓቶችም እጅ ሳይኖራቸው ዓለም ባዶና ጸጥ ያለች ነበረች። ነገር ግን እግዚአብሔር በልቡ ድንቅ የሆነ ቅር ነበረው። እግዚአብሔርም ብርሃን ይሁን አለ። ድንገትም ጨለማ ወደ ብርሃን ተለወጠ። ፀሐይ፣ ባህር፣ መሬት፣ እንስሳትና ዛፎች ሁሉ በስድስት ቀናት ውስጥ በእግዚአብሔር ተፈጠሩ። በመጨረሻም ቀን እግዚአብሔር ከአፈር ጣም ልዩ የሆነ ሰው አገጁ ስሙም አዳም ነበር። እግዚአብሔር አዳምን በኤደን ገነት አስቀመጠው። ገነትን ገነት ነበረች። ነገር ግን ብቻን መሆን አስደሳች አይደለም አይደል? ሰው ብቻውን ይሆን ዘንድ መልካም አይደለም፣ ስለዚህ ረዳት ፈጥርለት አለው፣ አለ እግዚአብሔር ስለዚህ እግዚአብሔር አዳምን በከባድ እንክልፍ አንቀላፍቶ በነበረበት ሰዓት ከጎኑ አንዲት ሴት ፈጠረ። ስሟም ሔዋን ነበረች። ይህች ከአጥንት አጥንት ከስጋዬም ስጋዬ ናት አለ አዳም። በዚህም መንገድ ሰው አባቱና እናቱን ይተዋል፣ ከሚስቱም ጋር ይጣምራል፣ አንድ ስጋም ይሆናሉ። አዳምና ሔዋን ሁለቱም ራቁታቸውን ነበሩ፣ ነገር ግን አያፍሩም ነበር። እግዚአብሔር አንድ ሕግ ሰጣቸው። በኤደን ገነት ካለው ከማንኛውም ዛፍ መብላት ትችላላችሁ፣ ነገር ግን መልካምና ክፉን የሚያሳውቀውን ዛፍ አትብሉ፤ ከእርሱ ብትበሉ በእርግጥ ትሞታላችሁ። ነገር ግን አንድ ቀን ተንኮለኛው እባብ ለሔዋንም በሹክሹክታ እንዲህ አላት፣ እግዚአብሔር በእርግጥ ከእርሱ እንዳትበሉ ብሏል? በጭራሽ አትሞቱም። ከእርሱ ብትበሉ እንደ እግዚአብሔር ትሆናላችሁ አሏት። ሄዋንም እባቡን አመነችው፣ ፍሬውንም በላች፣ ለአዳም ሰጠችው። ከዚያም ድንገት እንግዳ የሆነ ስሜት ተሰማቸው። ራቁታቸውን እንደሆኑ ተገደዘቡ። በእፍረትም ራሳቸውን ለመሸፈን ቅጠሎችን ሰፍተው፣ እግዚአብሔር በገነት ሲመላለስ ሰሙ፣ ተደበቁም። አዳም ሆይ ወዴት አለህ አለው። እግዚአብሔር ሆይ ራቁቴን ስለ ሆንኩ ፈርቼ ተደበቅኩ፣ አለ አዳም። ራቁት ግን እንደሆንክ ማን አሳወቀ ሲለውም እግዚአብሔር፣ የሰጣይ ሴት ፍሬውን ሰጣይ በላው። ለምን ይህን አደረሱ? አለ እግዚአብሔር። እባቡ አሳስቶ ይበላው፣ አለች ሄዋን። በነገራችን ላይ ይህን መሰል አስተማሪ የመጽሐፍ ቅዱስ ታሪኮችን በአኒሜሽን መልኩ ስናቀርብላችሁ ከወደዳችሁት እዋካችሁን ቪዲዮ ላይክ ማድረግ እንዲሁም ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተጨማሪም አዳዲስ ቪዲዮዎች ስንለቅ በፍጥነት እንዲደርሳችሁ የዶል ምልክቷን መጫ እንዳትረሱ። የእናንተ ድጋፍ ለቀጣይ ስራዎቻችን ትልቅ ብርታት ይሆንናል። ወደ ታሪኩ ስንመለስ እርግጥ ነው፣ እግዚአብሔር ያደረጉትን ሁሉ አስቀድሞ ያውቅ ነበር። አዳምና ሔዋን ያደረጉትን ተናዘዙ። እግዚአብሔርም እባቡን ቀጣው። እባብ ሆይ ከማንኛውም እንስሳዊ የበለጠም በሕይወት ዘመን ሁሉ በደረተ ትሳባ አለ፣ አፈርን ትበላለ። ለሴቲቱ ልጅን በመውለድ ታላቅ ህመም እንዲሰማትና እንዲከብዳት በማድረግ ቅጣት ሰጣት። ለወንዶቹም ምድሪቱን ረገማት። ቀድሞ ጣፋጭ ነገር መብላት ብቻ ሲገባቸው፣ አሁን ግን በምድር ላይ ሳርና ሾዎች ስለበቀለ በሕይወት ዘመናቸው ሁሉ ለመኖር ጠንክሮ መስራት ነበረባቸው። ኃጢአት ወደ ዓለም ወቅት ነበር። አዳምና ሔዋንም ከእንግዲህ በኢደን ገነት መቆየት አልቻሉም። እግዚአብሔርም ከገነት አስወጣቸው። አዳምና ሔዋን የሰው ዘራችን ተወካዮች ናቸው። ስለዚህም በዚያን ጊዜ ጀምሮ የአዳምና የሔዋን ኃጢአት ለእኛ በውርስ ተላለፈ። ሁላችንም ኃጢአተኞች ነን። ከመጀመሪያው ጀምሮ ያለ ኃጢአት ስለሆነ የመጀመሪያው ኃጢአት ይባላል። ሰው ከተወለደ ጀምሮ ኃጢአተኛ ነው። ነገር ግን እግዚአብሔርም አሁን ይወዳቸው ነበር። ከእንስሳት ሰዓት ቆዳ ልብስ ሰራላቸው። ከባድ ሕይወት ቢጀምሩም ተንከባከባቸው። የዚህ ታሪክ መጨረሻ በእርግጥ አዲስ ጅማሬ ነው። እግዚአብሔር በእነሱ በኩል የሰውን ዘት ጀመረ። ኃጢአትን የሚያሸንፍ አዳኝ ለመላክም አስቀድሞ አቅዶ ነበር። ሁላችንም ስህተት እንሰራለን። ነገር ግን እግዚአብሔር ሁልጊዜ እኛን ለማንሳት ዝግጁ ነው። አሁን ቪዲዮው እንደተከታተላችሁ ላይክ ማድረግና፣ እንዲሁም ቻናሉን ሰብስክራይብ ማድረግ የደውል ምልክቷን በመጫን የቤተሰባችን አባል መሆኑን አይዘንጉ። በሌላ አስተማሪ ታሪክ እስክንመለስ ቸር ቆዩ።